የምታስፈራ የምታስጨንቅ ዕለት ናት ይቺ ዕለት። የሰማይ መላእክትን ሰብስቦ የሰው ልጆችን ላድናቸው ወድጃ አለው መርጫ አለው ብሎ አትፍጠረው ብለው ሲናገሩ፣ ነገር ግን በእመቤታችን በኩል እንደሚያድነው ቃል የገባለትን የሰው ልጆችን በላይ በሰማያት ቅዱሳን መላእክቱን ትቶ የወረደውን ጌታችን ኢየሱስ ክርስቶስን የፈጠራቸው የሰው ልጆች ተሰብስበው እንስቀለው ብለው የወሰኑበት ነው። ይህች ዕለት 12 ሐዋርያትን፣ 72 አርድእትን፣ 36 ቅዱሳት አንስት፣ 120 ቤተሰቦቹን ሰብስቦ ስለ ዓለም ድህነት ቀን እየሰበከ ማታ ደግሞ ያስተማረውን በምስጢር እየተረጎመ ስለ ሰው ድህነት የወጣ ይወርድ የነበረውን አምላካችንን በሌሊት በማታ ተሰብስበው ፍርድ አጉድለው ጌታችን ኢየሱስ ክርስቶስን ለመግደልና ለመስቀል የወሰኑባት ዕለት ናት። እውነት የሰው ልጅ እግዚአብሔር ያሰበው እና እሱ ለእግዚአብሔር ያሰበለትን እንዴት የተለያየ እንደሆነ በጣም የምናይበት ናት። ይችለት ጌታችን ኢየሱስ ክርስቶስ ሰዎች ስለ እሱ ተሰብስበው ምን ያክል ክፋት እንደሚያስቡ ያየንበት ጥግ ነው። እግዚአብሔር ደግሞ በአንጻሩ ሰዎች ላሰቡት ክፋት ሊያረቅበት የሚችለውን የፍቅሩን ጥግ ያሳየበት ሳምንት ነው። በዚህ ችለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመስቀል ብዙ ክሶችን ይፈልጉ ነበረ ምንም ምክንያት ግን ሊያገኙበት አልቻሉምና፣ ሰንበትን ሽራሃል እንዳይሉት በሰንበት ሕሙማንን ፈውሰሃል ብለው እንዳይናገሩት፣ ክፉ ነገርም መክርሃል፣ ክፉ ነገርም አስተምርሃል፣ በኋላ በጀርባ ሴራ ስርሃል ብለው ምንም ነገር እንዳይናገሩት፣ ምንም ረውርና ቅና ቀፋ ሊያገኙበት አልቻሉም እና ብቸኛው ቀያፋ ተናገሮት ሕዝቡና በዛ በአይሁድ ሸንጎ ውስጥ የተስማሙት ሰዎች ግን እሺ ብሎ የተቀበሉት ህዝቡ ከሚበጠበጥ አንድ ሰው ቢሞት ይሻላል ብለው ነው እና ቀያፋ አላወቀም እንጂ መንፈስ ቅዱስ አምኖበት ባይሆኑም ወደው ሰውነቱን ለቃለ ትንቢት አሳልፎ ሰጥቶ በቅድስና ባይመላለስም በቃለ ጽርፈት ያናገረው ነው። ስለ ህዝቡ ሲል ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሞት የተወሰነበት እለት ናት። ይቺ እለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመግደል በመስቀል ሞት ተላልፎ ለመሰጠት የወሰኑባት እለት በጣም ብዙ ነገሮችን ስለ አይሁድ የምታሳይ ናት። አይሁድ የዚህ ሸንጓቸው የራሳቸው ህግ ነበራቸው፣ በፍጹም የማያፈርሱት፣ በፍጹም ለዛ ህግ ተገዢ ሆነው ለብዙ ሺህ ዓመታት የተገዙለት ነበር። ነገር ግን ያቺ እለት ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ብለው ግን ብዙ ህጎቻቸውን አፈረሱ። የአይሁድ ህግ ብዙ ነበራት። ሸንጓቸው ሸንጓቸው በበዓል ቀን ፍርድ ማከናወን አይችልም ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀልባት በተወሰነባት በዛች በዕለተ አርብም ደግሞ ተፈርዶ በተሰቀለበት ግን